ለማንኛውም አያጅቦ ፈጣሪ አግዝህ፣ ወደ ሀገርህ ግባ። ኢትዮጵያ መምጣት መቻል አለብህ። እስከሚሄድ ነው ልበላ በጫ። አሁን እኮ ይህን መንግስት የማይደግፉ ሰዎች ጨጓራቸው እየተቃጠለ እየነደደ እያረረ ነው። ለምን የምትለኝ? መንግስቱ ሻይን እያደረገ ነው የሚሄደው። ትናንት ወደቀ፣ እንዲህ ሆነ፣ እንዲህ ሆነ፣ እንዲህ ሆነ ሲባል ሰውየው ግድብ ገደበ፣ መንገድ አሰራ እውነትም ፀሐዩ መንግስት የተባለው የፀሐይ መንግስትን ስራ እየሠራ ነው ያለው። ይሄ ደግሞ ኩራታችን ነው። ግድብ አሰራ። እንዴ እንዴ ልትክድ ፈለክ? እሱንም ካድክ እሺ። ግድቡ አብይ ብርን አሰራው እንዴ? ስንት ዓመት ስንት መንግሥት ከኃይለ ሥላሴ ጀምሩ ስንት መንግስት ሞክሮ የጣለውን ሞክሮ የጣለውን አብቹ እውነት አድርጎ ስራ ላይ ምን ትፈልጋለህ? በሰባት ዓመት ውስጥ አባይ ግድብን አጠናቅቅ። ምን ስንት ፐርሰንት ሰርተዋል ንገረኝ። ሀያ ሰላሳ ፐርሰንት እንኳ እኮ አልተሰራም። ስልሳ ፐርሰንት እኮ ነው የተሰራው። አዳምጠኝ ያውም ያው መንሱር፣ እንዲ የኢትዮጵያ ቴሌቪዥን እኮ ወደኋላ መለስ ብለ ብታይ ብዙ እንትኖች ይወጣሉ ግንአገልግልጋለዋእዚነረጠዋረኝሀዩ መንግስታችን አዳምጠኝ፣ በጭፍን የሚደግፉት ካድሬዎች አሉ። ፍጹም ፍጹም ውድቀቱ ናቸው እንጂ እውነት እሱን የሚያነሱ አደሉም። እነዚህ ካድሬዎችን ልጨርስ፣ መንሱር እኮ አታዳምጠኝም እኮ እነዚህን ጭፍንና ለመንግስት ውድቀት የሆኑ ካድሬዎችን በማባረር የቀድሞ የህወሓት ካድሬዎች እኛና ግብረ አበሮቻችን ብዙዎች ነን፣ እኛም ቢያሳትፍ ወደ ስራ ቢመልሰን ማንሱሬ ትልቅ ነገር ይደርሳል። አሁን ያሉት እኮ ፍጹም መናገር የማይችሉ ተብታባዎች ናቸው እኮ ማንሱር። መንግስትን ደግፍ ብትለው አንዱ ሰው ቆያ መንግስት እንደግፍ ብትለው አንዱን አሁን ያው አንዱን ካድሬ የብልጽግናን ካድሬ መንግስት እንዴት ነው የምደግፈው ቢል መብራት እየሰራን ነው መንገድ እየሰራን ነው ነው እንዴ መንግስት እኮ አይደገፍም እኮ አይደገፍም እኮ አንድ ነገር ልንገርህ ቆይ አንተ ውጭ አገር ነው የምትኖረው አይደለ ደጋፊው በፋራም በአራዳም በተማረም ባልተማረም አገሩን እየቀየረ ነው አገሩ ላይ እየኖረ ነው አገር እየተቀየረ ነው በምንም አይነት መንገድ ይደግፈው በፋራ ስታይል የሚደግፈው፣ ባልተማረ ስታይል የሚደግፈው፣ በብዙ መልኩ ሊደፈሩ የማይችሉ ስራዎችን እየሰራ የአፋራው ገባህ አይደል? አገርን እየቀየረ ማህበረሰብን እየቀየረ ማንሱር፣ አንድ ነገር ልንገርህ። እኔ ኢትዮጵያን የምመኛት አዲስ አበባን ብቻ ይቻ አይደለም። አሁን ለምሳሌ የተለያዩ ቦታ ስቴን የተለያዩ አዳርም ባህር ዳር አዲስ አበባ ሆናለች፣ ነፍሴ እውነት አይን ካለ ጅማም አዲስ አበባ ሆናለች። ቢሾፍቱ፣ አዳማ፣ ደሴ ደቡብ ላይ ኮሪደር አለ ደቡብ ላይ ሰሜን ውስጥ ግን ይሄ አሁን እኮ አለማየት ነው እኮ እየሰማኝ አይደለም። ስሜቴን እየተረዳ አይደለም። አንተ ወይ ራስን ብቻ ነው እኔ ላይ ማስፈረም የምትፈልገው። አሁን ወደ ሰሜኑ አካባቢ ነው እምትሄድ። አይ ሪያሊቲውን መቃወም የለብህም። እኔ እኮ ብልጽግና እኮ እየሰማኝ አይደለም የሀገሬ መንግስት የሚሰራውን በጎ ስራ ብቻ እየተናገርኩ እኖራለሁ። አንተ ደጋፊ አይደለህም፣ መንግስት የሚሰራውን በጎ ስራ ነው እንትን የምትለው። እኔ ደግሞ አንዳንድ በእኔ በኩል ያሉትን ነገር ማዳመጥ አለም። ለምሳሌ አሁን ወደ ሰሜን አካባቢ ብትሄድ፣ ወሎ ላይ ብትሄድ፣ ትግራይ ላይ ብትሄድ ያሉት ችግሮች ፍጹም እስካሁን እየተቀረፉ አይደለም፣ እየተባባሰባቸው ነው። አሁን ትናንትና ከትናንት ወዲያ ቪዲዮ ልክላል ማየት ከቻልክማል። እንደዚህ አይነት ቪዲዮ ላይም ከሆነ አላ አንድ ነገር ልንገርህ አንድ ነገር ልንገር። እኔ እናንተ እንደዚህ አይነት ነገሮች ከጦርነት የምናገኘው አንድም ጠብታ የለም። ትክክል፣ የምናሺ በላይ ወጣቶች፣ ቆይ ቆይ አዳምጠኝ አንዴ። ይሄ መንግስት በዚህ ሰባት ዓመት በጦርነት በሌብነት በብዙ መልኩ እንዲህ የተያዘ ግን መስራት የሚገባቸውን አንብል በብል ማመን የማንችላቸውን ፕሮጀክቶች ጨርሶ ለማህበረሰቡ ስራ እየሰጠ ነው ያለው ህዝቡ ገቢ እያገኘ ነው። አሁን መብራታችን ተሸጠና መጣ ማለት ደግሞ ብዙ ነገሮቻችንን ይቀንስልናል። ቆይ ልጨርስ፣ ቆይ ልጨርስ። ይሄ ባለበት ሁኔታይ ባለበት ችግር የለም ማለት አይደለም? ቆይ ችግር አለ ችግር የለም አይደለም ግን ይሄንን ችግር እኔ እናንተ ለምን የምንችለውን መስዋዕትነት አንከፍልም? እርግጠኛንን ከሶስት አራት ሺህ ሰው በላይ እያዳመጠን ነው። የሶስት አራት ሺህ ሰው ድምፅ ትልቅ ነው። ምን አለበት፣ ወደ ሰላም እንድንመጣ፣ የደቡብ የአማራው ገበሬ እርሻ አርሶ ቢገባ፣ ተማሪው ትምህርቱን ቢማር፣ እስከ መቼ ነው እንደዚህ አይነት ችግሮች የሚኖሩት? ልጆቻችን ሰው ይቅርብልናሰቡ እንድታስረዳኝ ወደ ሰላም አይመጣም አንድ ነገር አዳምጠኛ መንሱር መንግስት የሰራቸው የኮሪደር ልማቶች ሁለት ዘበኛም ብቻ ነው የስራ እድል የሚፈጥረው። ገባህ አሁን? ኮሪደር ልማት ምናምን ትለኛለህ። ስለዚህ ኮብልስቶን ነው መኖር አለበት፣ አንድ ሺህ ሰዎች ብሎ እዛ ላይ ኮብልስቶን ሆነው መኖር አለበት። ብዙ አይነት እኔ እናንተ በኮብልስቶን ላይ መቀመጥ አለብን። አሁን ኮብልስቶን የለም እኮ ድንጋይን ኳል ወር ወር ወጭ እኮ የምትወረው ወር ወር መንግስት እዚህ ላይ ወጪ የሚያፈሰው የስራ ዕድል የሚፈጥረው ለሶስት ለአራት ዘበኞች ብቻ ነው። የኢትዮጵያ ሕዝብ ወጣቱ ደግሞ ወደ ጦርነት እየተማገደ ነው። ለምሳሌ አልኩህ እኮ ምሳሌ፣ ያው ያነጋገረኝ ከሺህ በላይ የሚቆጠሩ ወታደሮች በቅርቡ በፋኑ ተባርቋል። ከሁለት ቀን በፊት በቪዲዮ እየታየ ነው። በዛ ደረጃ ማ የሚማርቅ ሀይል ቢኖር አያጅቦ እስከ ዛሬ ድረስ አይቀብ የለም ነበር። አንተ እንታውቃለን የዚህን ያክል ሺግርና ሁለት መቶ የሚማርቅ ቆይ ቆይ ቆይ አንድ ምሳሌ ላክ። መንግስት ባህርዳር የገባችው ምንድን ነው የምትባለው? ቆይ ቆይ አያ ጅቦ ስማኝ፣ ባህር ዳር የገባችሁ ምንድን ነው የምትባለው? ጀልባ ጣጣናሽ ረሳታ ከሰሜን አናነሽ? ቆይ ቆይ አናነሽ ከጅቡቲ ተነስታ ስንት አባይ ሻራ ምን ምን አቋርጣ ሚገርም ባህር ዳር ስትገባ ኮ አንድ ኩሽታ የለም። እሺ እውነት እንደዚህ ያለት ነገሮች ቢኖሩ እንዴት ነው ቀንና ማታ እንዲያ ልጅ እየተንፏቀቀች እዛ ድረስ ሄደችው? ይህን እኳ አትረዳም። ሌላው ጣናነሽ እኮ ለሕዝብ ነው የምታገለግል። ኒኩለር ቦምብ አደለችም። ኩፋን ነው የሚጠልፋት፣ ለዛ ነው፣ ለዛ ነው። ስለዚህ አክብረው ወደውት የመጽሐፍ ምረቃ ላይ ይሄዳሉ። አብቹን ይናፍቃሉ፣ እነዚህ ሰዎች ለማየት ደስ ስለሚላቸው ስለሚወዱት። ከዛ በኋላ ይሄ መጽሐፍ መጽሐፍ ቅዱስ አይደለም፣ ለሰው ልጅ ግን ሕይወት በቀየር ትልቅ ስራ ስለሚሰራ መጽሐፉን በአንዳንድ ሺ ብር ገዝተው ምናልባት እህታችን ነች በሁለት ሺህ የገዛችው በአንዳንድ ሺ ብር ገዝተው መጽሐፉን ይዘው አጋጣሚ ከዚህች እህታችን ጋር ፎቶ ተነሱ። ሳስት ይሄ በመጽሐፍ ቅዱስም በቁርአንም በፕሮቴስታንትም በዋቅፈታም ችግር ያለበት አይመስለኝም። ችግር አለበት እ እንደኔ አመለካከት ችግር አለበት። ለምሳሌ የእምነት አባቶች አለማዊ ከሆነ ነገር ውጭ ናቸው። እንደዚህ መጽሐፎች፣ ልቦለዶች የተለያዩ መጽሐፎችን ልጨርስ አለማዊ ይጨርሳል እንዲህ መሱ ምንድን ነው ቪታሚን ምንድን ነው ይሄ? ዋን ዴይ ነው የሚባለው አያቸው። እዚህ ላይ ላሉ ነገሮች ለሁሉ ቀን ይጠቅማል። ይህን ውሰድ ዋን ዴይ ሶስት መቶ ስልሳ ለአንድ ዓመት ይጠቅምህ። ወደ ጉዳይ አሁን ምን መሰለህ ማንሱር እያባቴ የእምነት አባቶች በእምነት ዙሪያ ላይ ሲገኙ ነው እንጂ እንዲህ ሌላ ዓለማዊ መጽሐፎችን ማንበብም ማለቴ ሰውን እንትን ግራ ያጋባል። ምንድነው የውሉ መንሱር፣ የምትውጠው ኦል ቲንግ ኢስ ፎር ሰፕልመንት። ለፀጉሬ የሚስማማኝ ቪታሚን ነው፣ ለአይኔ እንዳላረጅ የምቀኛ አይን እንዳይበላኝ የቡዳ ኪኒን። አማል እንደ አንተ ይ ነው፣ የቡዳ ነው። ራሱን የቻል ፋርማሲ ሆነ የለ። መንሱሪ እራሱን ይወዳል። በጣም ሀብታም ነው። ቃል ገብቶልኛል ቤት እገዛላለሁ ብሎ እግዚአብሔርን ቃል ገብቶልኛል ወላሂ። ማለት ይቅርታ ቀላቀልኩኝ። ምንድን ነው መንሱሪ፣ ይብቃል። ትንሽ ነች። አስር ፒስ ነው የምወስደው በቀን የተለያዩ ቫይታሚን ቢ፣ ቫይታሚን ምናምን ብዙ ብዙ። ብፈለገ ፓናዶል ውጪ አላቀምኩም። ፓናዶል ደግሞ ውጪ አላቀምም። ፓናዶል አንተ፣ ሰው ሀብታም እየሆንክ ነው። ስኳር፣ ደም ድፊት፣ ምናምን ጥቁር አዝሙድ ነው ይሄን በቡና አጠቀማለሁ። ቆይ አሁን ቢሮ ነው ያለው ቤት ውስጥ ነው? ነው ቤት ውስጥ ነኝ ገና እነዚህን ሁሉ መድኒት ተመጥቀባው? አዎ ምሳ ላይ ትልቅ ነገር፣ እራቴ ላይ ደግሞ ቀለል ያለች ነገር፣ ከዛ ደግሞ ሌሎች ሰፕልመንት ከዚህ በፊት ቁርሴን የበላሁትን ልንገርህ። ተልባ ታውቃለህ? ተልባ ተልባ እንደገና ደግሞ ብቻ ያሳያለው ነጭ ሽንኩርት ለአስራ አምስት ቀን በአንድ ኪሎ ማር ተዘፍዝፎ ፍሪጅ ውስጥ ይቀመጣል። አንድ ኪሎ ነጭ ሽንኩርት፣ አንድ ኪሎ ማር ተልጦ ማለት ነው። ከዛ በኋላ ጠዋት በባዶሆድ ማሯን ብቻ ይህን ሁሉ የምትቀምምልህ ሚስትህ ነች ወይስ ራስን የምትሰራው ምናምን? እንዴት አሁን አንድ አሁን ጥሩ ቦታ ላይ ያለ ሰው ነህ። ጥሩ ስራ እየሰራክ ነው። የምታግዝ ሴት እኮ ያስፈልጋል። ቢያንስ ቤት ውስጥ ያለውን ነገሮች እንዲህ መድኃኒቶችህን፣ ልብሶችህን ምናምን። ነው ሁለት አለኝ፣ ለሱ የሚያግዘኝ ሰው ሁለት አለ። የቤት ሰራተኞች ሳይሆን ትዳር የትዳር አጋር እንጂ የትዳር አጋር ሳ ደው አድርግልኝ ማለት ቆየ። ብዙ ሰው ቆየ እየጠበቀ እኮ ነው። ትዳር እኮ ትንሽ ያስቸግራል። እውነትህን እኮ ነው። ሶሻል ሚዲያውን ይቆጣጠሩታል ምናምን ማ መንሱሬ ምንን እንጂ መቅል ያልከኝን ቤት ወላሂ ህዝብ እየሰማ ነው። አንተ እችም ቃልህን አታጥፍ፣ ወደ ሀገር ግባ። ግማሽ ትከፍላለህ፣ ግማሽ ከባንክ ጋር አገናኝልሃለሁ። በሀያ አመት በአስራ አምስት አመት የራሴ የሆነ ቤት ይኖርሃል ማለት ነው። በሀያ አምስት አመት በአስራ አምስት አመት የራሴ ቤት ኖ ኖ ኖ የሀያ አመት ብድር ከፈለግ፣ የአስር አመት ብድር ከፈለግ አመቻችልሃለሁ ከባንክ ግማሽም ግን አንተ ነው የምትቀምለው። አንተ ታዲያ ምን አግዛለሁ ያልከ ይበለ፣ ይህም ፋሲሊቲ ነው። እኔ እኮ በአንተ አማካኝነት እኮ ፀሐዩ መንግስታችን እንድደግፍ እኮ ነው። መንሱሪ፣ አያ ጅቦ፣ ኦነስትሊ ስፒኪንግ ፀሐዩ መንግስታችን ብዙም ድጋፍ አይፈልግም ምናምን። ስማ፣ አሁን ነው ድጋፍ የሚያስፈልገው። አዳምጠኝ ለምን ማለት ጥሩ፣ ለምሳሌ ትናንትና ከትናንት ወዲያ በወሎ ቆቦ አካባቢ ላይ የተደረገውን ታሪክና ትንግርት ሰምተሃል? ፖለቲካ ይሄን ነገርማ እንዴት ታውቃለህ? ግን ሰምተሃል? ያስደነግጣል። ብዙዎችን አስደንግጧል። ስምንት ወራል መኪና ወደ አምስት ሺህ ምናምን የኢትዮጵያ መከላከያ ሰራዊት

ስማ ቆይ፣ እነሱም በ24 ሰዓት እንገባለን ብለዋል፣ እሱም በ24 ሰዓት አጠፋችኋለሁ ብለዋል። ግን አይ ሚዛኑን ያየው አሁን ነው። ፀሐዩ መንግስታችን ድጋፍ የሚያስፈልገው ካልሆነ እናቴና ዘቅ አንድ ሺ አራት መቶ ሰው የነበረ አንድ ሺ ስምንት መቶ ገባል። ያንተ ወሬ ሰው ይወዳል፣ ይገርመኛል። ይግቡ እና የው ፀሐዩ መንግስታችን ድጋፍ የሚያስፈልገው አሁን ነው። መንሱሬ ወላሂ እውነቴን ነው፣ እየቀለድኩ አይደለም። እና ያለውን ነገር የቤቱ ጉዳይ አመቻችልኝ ወይ ደግሞ አንድ አዳምጠኝ፣ አንድ ኡበር እዚህ ኡበር አለ ከሪም የሚባል የሆነች ሌክስ ግዛልኝ እና እዚህ ለስራ እኔ ፀሐዊ መንግስታችንን እስኪ በቃው ድረስ እደግፈዋለሁ። ምንም መኪና ገዝቶልህ ለምን ትደግፈዋለህ? ወደኸው አን ለጠቀ ለመመሰል አይኖርም እንዲያዘኝ አልፈለግማ ትማኛ አያ ጅቦ፣ እኔ አሁን የራሴን ስራ ነው የምሰራው፣ የራሴን ቢዝነስ ነው የምሰራው። ግን ምንድነው ግን ምንድነው ትልቁ ነገር፣ እኔ መንግስት ያደረገልኝ ብዬ የማስበው ከመሬት ተነስቶ ከአለምንም ጥፋት ሰው አንጠልጥሎ መንስሮ ማንሳት አይችልም። ያው ጥበቃ ያደርግላል ማለት ነው። ጥበቃ አድርጎልኝ አይደለም፣ ህጉን ነው እንጂ የምነግርህ። ህግ ይከበራል በስርዓቱ አንተ እኮ ከእዛ በተረፈ ግን የኢትዮጵያ እኮ ትልቅ ባለስልጣን ሆ አንድ መቶ ሜትር አንድ መቶ ሜትር ይሄ መንግስት ለመንሱሩ አልሰጠም። እንዲህ ጠኝም አልፈልግም አመኝበት እኔ ስራዬን ሰፈ በውሸት በማይሆን ነገር እንደ ድሮ መታሰሩ ከቀረና በሰላም መስራት ከቻልኩ ይሄ ለእኔ ትልቅ አንድ ነገር ልንገር መንሱሪ፣ እኔ አሁን መሬ ወዳጁ እንደግፌ እግዚአብሔርን ነው የምልህ፣ የግል ጀት ሁሉ ሊገዙልኝ ይችላሉ። ግን ፀሀዊ መንግስታችን ለምንነገራችን ላይ መደገፍ እና አባል መሆኑ አንድ አይደለም። ኢትዮጵያ ውስጥ ልንገር አባላት ብልጽግና ፓርቲ ከ15 ሚሊየን በላይ አሉ። ከመቶ ሚሊየን ሰው በላይ ደግሞ ይደግፈዋል መንግስትን። ግን አባል አይደለም ያ ሁሉ። እኔ እንኳ መቶ ውስጥ ነው ያለሁት። አስራአምስት ሚሊዮኑ ሆዳም ነው። ሆዳም ሰው ደግሞ ፈሪ ነው። እንዲ አንተ ወሎ ላይ ዛሬ ታሪክ ትናንትና ከትናንት ወዲያ ታሪክ እኮ ተሰራ ማንሱር። ማንሱር የቤት ሰራተኞች አሉት እንዴ? ትናንት አላያችሁም እንዴ? ፋኑ የሰራውን ታሪክ እግዚአብሔርን ነው።